ሰበር ዜና። ጤና ይስጥልን እንደምናደራችሁ የተወዳችሁ የቀለም ቤተሰቦች በማለዳው የደረሰን ሰበር ዜና ለ ቀጥሎ እናቀርበዋለን። ሕወኃት የፕሪቶሪያውን የሰላም ስምምነት በመጣስ በይፋ ወደ ጦርነት መግባቱን የአፋር ብሔራዊ ክልላዊ መንግስት አስታወቀ። የአፋር ብሔራዊ ክልላዊ መንግስት ኮሚኒኬሽን ባወጣው መግለጫ እንዳስታወቀው ሕወኃት ወደ አፋር ክልል መጋሌ ወረዳ በመግባት በሞርታር የታገዘ ጥቃት በአርብቶ አደሮች ላይ ፈጽመዋል። መግለጫው ከጥፋቱ የማይማረው ጉጅሌው የሕወኃት ቡድን በዛሬው ዕለት በአፋር ክልል ወሰን ውስጥ በመግባት ስድስት መንደሮችን በጉልበት በመቆጣጠር ንጹሐንን በሞርታርና በዙ 23 በመደብደብ የተለመደውን የሽብር ተግባሩን በግልጽ ጀምሯል ብለዋል። ጥቅምት 26 ቀን 2018 ዓ ም የአዛውንቶቹ የሕወኃት ጉጅሌ በአፋር ክልል ውስጥ በዞን ሁለት በመጋሌ ወረዳ ቶንሳ ቀበሌ ዋራ እና ሚልኪ በሚባሉ ልዩ አካባቢዎች ወሰን ተሻግሮ በመግባት ከምሽቱ አንድ ሰዓት አካባቢ በንጹሐን የአፋር ወታደሮች ላይ የከባድ መሳሪያ ተኩስ በመክፈት የፕሪቶሪያ ስምምነትን በግልጽ አፈርቷል ሲል የአፋር ብሔራዊ ክልላዊ መንግስት አስታውቋል። እንደ መግለጫው ከሆነ የሕወኃት ጠባጫሪ ቡድን በቶንሳ ቀበሌ ላይ ተኩስ በሚከፍትበት ወቅት ሰላም ወዳድ የአፋር ሽማግሌዎች እንዲመለስ ተማጽነውት ነበር። ጉጅሌው ግን አሻፈሬ በማለት ወደ ግጭት መግባቱ ተሰምቷል። የአፋር ክልል መንግስት አሁንም ሕወኃት ከጠባጫሪነት ወጥቶ የፕሪቶሪያዉን ስምምነት በአስቸኳይ እንዲያከብር አስጠንቅቋል። ከትናንቱ ጥፋቱ የማይማረው ተስፋ ቢሱ የሕወኃት ጉጅሌ ከድርጊቱ በአስቸኳይ ካልተቆጠበ የአፋር ብሔራዊ ክልላዊ መንግስት የዜጎችን ደህንነትና የወሰኑን ክብር የማስጠበቅ እንዲሁም ራሱን ከማንኛውም ውጫዊ ጥቃት የመከላከል ኃላፊነቱን እንደሚወጣ እንገልጻለን ሲልም መግለጫው ጨምሯል። ሕወኃት ከዚህ ቀደም በተደጋጋሚ በፈጸማቸው የሀገር ክህደት ጥፋቶች የትግራይን ህዝብና ኢትዮጵያን ከፍተኛ ዋጋ ማስከፈሉ የሚታወስ ነው። በተለይ በሦስተኛው ዙር ጦርነት ሊደመሰስ የሰዓታት ዕድሜ ሲቀሩት ፕሪቶሪያ ላይ የተኩስ አቁም ስምምነት ተፈራርሞ ነበር። ይሁን እንጂ የተለያዩ ሰበቦችን በመፍጠር ስምምነቱን በተሟላ መንገድ ተፈጻሚ አላደረገም። ፈናቃዮች እንዳይመለሱ ቅድመ ሁኔታዎች ይደረድራል። ታጣቂዎችን ትጥቅ አስፈትቶ ወደ መደበኛ ሕይወታቸው እንዲመለሱ ከማድረግ ይልቅ የበለጠ እያሰለጠነ ያደራጃል፣ ያስመርቃል። ከኢትዮጵያ ታሪካዊ ጠላቶች ማለትም ግብፅና ከአኩራፊያው ኤርትራ ጋር በመጣመር ኢትዮጵያን ለመበተን እየተንቀሳቀሰ መሆኑን የሚወጡ መረጃዎችም አሉ። አሁን በአፋር ክልል ላይ የከፈተው ጥቃትም የዚህ አካል ይመስላል። በተለይ የኤርትራው የህይወት ዘመን ፕሬዝዳንት ኢሳይያስ አፈወርቂ በኢትዮጵያ ላይ ለማሴር ግብፅ ለአምስት ቀናት ቆይቶ ከመመለሱ ማግስት ሕወኃት አፋርን ማጥቃት መጀመሩ የጠላት ተልዕኮ ተሸካሚ ለመሆኑ አረጋጋጭ ሆነዋል። የትግራይ ክልል ሕዝብ ሰላም እንዲወርድ በተደጋጋሚ ቢለምንም ሕወኃት ግን ያለጠላት ጠላት መኖር የማይችል በመሆኑ ወደ አዲስ የግጭት ምዕራፍ ገብቷል። የጦር ጀኔራሎቹ ሚሊዮኖችን ዘርፈው ልጆቻቸውን በውጭ አገራት እያስተማሩ የድሃውን ትግራዊ ልጅ ባልተገባ ጦርነት ለሞት ለአካል ጉዳትና ስደት እያጋለጡት ቀጥለዋል። በእብሪት ህጋዊ ጉባኤ አላካሄድም ብሎ በኢትዮጵያ ብሔራዊ ምርጫ ቦርድ ህጋዊ ሰውነቱን የተነጠቀው ሕወኃት እንደ አሜባ እየተበጣጠሰ እስካሁን ከውስጡ የነበሩ አመራሮች ወጥተው ሁለት ፓርቲዎች መስርተዋል። ቀሪው ጉጅሌ አሁንም በቀረ አሮጌ ጭንቅላቱ በልጅነቱ የሚያውቀን ጦርነት መክፈቱ ዛሬ ተሰምቷል። የተወደዳችሁ የቀለም ቤተሰቦች፣ ለዚህ ሰዓት የያዝንላችሁ ሰበር ዜና ይኸው ነበር። በሌሎች ዝርዝር መረጃዎች መልሰን የምንገናኝ ይሆናል። በሰላም ቆዩም